እነዚህ የመኪና ሞጁሎች ጥሩ ሊመስሉ ይችላሉ፣ ነገር ግን አሜሪካ ላይ አንዳንዶቹ በጣም ህገወጥ እንደሆኑ ብነግራችሁ መኪናቹ ሊታገድ አልፎ ተርፎም ልትታሰሩ ትችላላችሁ። ላብራራላችሁ። በመጀመሪያ ከመኪናቹ በታች የኤልዲ ብርሃን ማድረግ በምሽት ጥሩ ሊመስል ይችላል፣ ነገር ግን ቀይና ሰማያዊ ወይም ብልጭ ድርግም የሚሉ መብራቶች እየሮጡ ከሆነ የድንገተኛ አደጋ ተሽከርካሪዎችን መብራት ይመስላል። ለመቆምና ለመቀጣት የሚያስፈልገው ይህ ብቻ ነው። ቀጥሎ፣ የመስኮት ቀለም ወደ ውስጥ የሚታይ ከሆነ ጥሩ ነው፣ ነገር ግን በጣም ጨለማ ከሆነ ሆነ ህገወጥ ነው። ብዙ ግዛቶች ጥብቅ ደንቦች አሏቸው። እነሱን ከታሳችሁ የቅጣት ወረቀት ይጠብቃቸዋል፣ ወይም ስቲከሩን ከመስኮታቸው ላይ ለማስለቀቅ ይገደዳሉ። ከዚያም የታርጋ ግልበጣዎች አሉ። በአንድ ቁልፍ በመግፋት የታርጋ ቫን ከትራፊክ ካሜራ እንዲጠፋ ሊረዳችሁ ይችላል፣ ነገር ግን ፍርድ ቤት በመቅረብ ከባድ ቅጣት ሊጣልባችሁ ይችላል። ከሁሉም ትልቁ ህገወጥ ስራ ግን የፖሊስ ራዲዮን መጥለፍ ነው። እነዚህ መሳሪያዎች ፖሊሶች ለመግባባት የሚጠቀሙባቸውን ምልክቶች የሚከለክሉ ሲሆን አደገኛ ብቻ ሳይሆን ሙሉ በሙሉ በአሜሪካ ፌዴራል ስር ህገ ወጥ ያደርጋቸዋል። ይህን ቪዲዮ ያዘጋጀላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።